ዛሬ ደግሞ ፖፖ ላይቭ አይከፍልም ለምትሉ እ ሪካርድ ላሳያችሁ ማለት ነው። ቀጥታ አፕሊኬሽኑ ላይ ገብቼ በስርዓት ሳያችኋሉ ማለት ነው። ይስሉ ያደረኩትን በትንሽ ጊዜ ውስጥ ነው ብር ያገኘሁት ማለት ነው። በጣም ቀላል ነው። ከሰራችሁ ታገኛላችሁ ማለት ነው። ፖፖ ላይ እና ገብቼ ላሳያችሁ ማለት ነው። እዚ ጋ እንደምትመለከቱት ፖፖ ላይቭ ላይ ነኝ። አብዛኛው ሰው በደንብ አያውቅም ስለስራው ማለት ነው። ምክንያቱም አሪፍ ቪዲዮችን ስላላገኘ ማለት ነው። መጠን ያለ ጽድት ያለ ቪዲዮችን ሰርቼ ቴሌግራም ቻናል ይለቀቅ ያለው ለጀማሪዎች ማለት ነው። አፕሊኬሽን እንዴት እንደምትሰሩ የሚያሳይ ጽድት ጽድት ያሉ በፓርት ከፋፍዬ አሪፍ ቪዲዮችን ሰርቼላችኋለሁ። የቴሌግራም ቻናል ዩዘርኔም ከላይ አስቀምጬላችኋለሁ። የሰርች በተኑ ላይ ሄዳችሁ ሲሰርቹ ይመጣላችኋል ማለት ነው። ቴሌግራም ላይ ገብታችሁ ቪዲዮችን ይሁን ቀጥላችሁ ወደ ስራ ግቡ ማለት ነው። አሁን ሪከርዱን ላሳያችሁ በትንሽ ጊዜ ውስጥ የተሰራ ገንዘብ ነው ማለት ነው። እዚህ ጋር እንደምትመለከቱት ትንሽ ኮይን ያለኝ ምክንያቱም እኔ በቅርብ የጀመርኩት ነው እና የሚያገኘሁት ገንዘብ ሳልሆን ማለት ነው። እዚህ ጋር ገብቼ ላሳያችሁ ደግሞ ትቼው ነበር መስራት ማለት ላሳያችሁ ማለት ነው። እዚጋ ዊዝድሮን አሁን እንበለው ያለን ትንሽ ፖይንት ነው። ይህን ዊዝድሮ ማድረግ አይቻልም፣ ምክንያቱም 0.07 ምናምን ሲዲ ስለሆነ እዚጋ እንደምትመለከቱት ቴሌብር ሲቪ ምናምን እያደርጋችሁ በእነሱ መውጣት አሁን ለምሳሌ አዋሽም ሳይጨመር አይቀርም እኔ በባይናንስ ነው ያወጡት። በባይናንስ የሚያወጡበት ምክንያት በብላክ ማርኬት ስለሆነ የተሻለ ነገር ነው የማገኘው ማለት ነው። ከላይ ስክሪን ካርድ ላይ ስንት እንዳወጣው እዚጋ እንደምትመለከቱት አስር አውጥቻለሁ ማለት ነው። ያው ስድስቱ አፍ የሆነ ትቀነሳለች ማለት ነው። ዘጠኝ ነጥብ አራት ነው የሚሆነው ያው ተቀራራቢ ነው ማለት ነው። እዚጋ እንደምትመለከቱት ሃያ አራት ላይ ነው። ለተወሰነ ጊዜ እንደነገርኳችሁ ፖፖ ላይቭን መስራት አቁሜ ነበር እና አሁን ተመልሻለሁ ማለት ነው። ቪዲዮዎችን እየገባችሁ አይታችሁ ከመጀመሪያው ጀምሮ ቪዲዮ ሰርቻለሁ ማለት ነው። ለጀማሪዎች ሚል ቪዲዮ አለ። እሱን አይታችሁ ወደ ስራ ቀጥታ መግባት ትችላላችሁ ማለት ነው። ይመቻችሁ።